ያሉት ሰማዕታት አሁን ያሉት መከራን እየተቀበሉ ያሉ ሰማዕትነትን እየተቀበሉ ያሉ ስለ ሃይማኖታቸው ራሳቸውን እያሳለፉ በእስልምና የፈጣሪ ቃል ነው ተብሎ የሚታመነው ቁርአን ክርስቲያኖችን ቀጥታ በስም እየጠራ ይራገማል። ሌላው ደግሞ መናገር የምፈልገው በሁለት በተፈጠረው ነገር ከዚህ የበዛ ሳምንትም የተፈጠረው ነገር በጣም ህዝበ ክርስቲያን በጣም ከልብ ከልብ ከልብ ይቅርታ እንጠይቃለን። በደምብ እፎይ ዙሪያ አዲስ መረጃ አለ። ይህን ቪዲዮ ለብዙዎች አድርሱት። እንግዲህ መረጃ ይጀመር። ባለማህተብ ኦሮሞ ለሚያስቀምና ኦሮሞ ወይ ሙስሊም ወይ ዋቄ ፈታ ነው እንዴ? በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ፈታ ነው ወይ ደግሞ ሙስሊም ነው ያልከኝ፣ ደህና ነህ ጨመረ ባለማህተብ ኦሮሞ ወይ አለን አለን እኔ ደግሞ ኢየሱስ ክርስቶስን ታፍሮበታላችሁ ትሸማቀቁበታላችሁ ብዬ ገባለሁ ምናልባት አንተ የጠራኸው ታዋቂ ስለሆንኩ ሌላ ሰው ሊሆን ይችላል ኢየሱስ ክርስቶስ ማፈሪያ መሸማቀቂያ ነው እንኳን እኛ በእርሱ ልናፍር እርሱ በእኛ አላፈርም ኦርቶዶክሳን ባለማህተብ ወጣት ተማሪዎች ታስረዋል ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሀን ሚዲያ ቤተሰቦች፣ እንደምን አላችሁ? እንደምን ስቆያችሁ? እኔ አለው እግዚአብሔር መስገን በያላችሁ በሰላም ክርስቶስ ይምጻላችሁ ይተወዳችሁ። ኦርቶዶክሳውያን በድጋሚ ስለፎይ በአዳድስ መረጃ ተመልሽ ያመጽቻለሁ። ብዙ አቡነ ናትናኤል በትናትና ሁለት ያስተላለፉት መልእክት አለ። ዝምታውን ሰብሯል የምናደምጣቸው ይሆናል። ሰሞኑን ብዙ አባቶቻችን በግለ ደረጃ ድምጻቸውን አሰምተውናል። እንዲሁም የስውሯ ማርያም አስተዳዳሪ እሁድለት በሞቱት ሶስት ሰዎች ይቅር ተጠይቀዋል። ያው በምን እንደመቱ ታውቃላችሁ ብዬ አስባለሁ። ሰው ከመብዛቱ የተነሳ በግፊያ ህይወታቸው እንዳለፈ ሁላችንም የምናውቅ ነው። በስውራ ገዳም ብዙ ሊስተካከል የሚገባ ብዙ ነገሮች አሉ። እንደሚያስተካክሉ እርግጠኛ ነኝ። ድምጻችን እናሰማ፣ ስለ ቤተ ክርስቲያን ዝም አንበል። ነገሮቹ እንደሚስተካከሉ ተስፋለን። ደግሞ በክርስቶስ ታፍሩበታላችሁ እየተባለ ነው። በክርስቶስ እናፍራለ እንዲህ ኦርቶዶክሳውያን አረ በክርስቶስ አናፍርም እያላችሁ ሲኮመንቱን አጥለቅልቁት። በማርያም እላቸዋለሁ። ከዚህ እንጀምራለን። ወንድማችን አክሊል የሰጠው ሀሳብ አለ። ከዚያ ወደ ብፁዕ አቡነ ናትናኤል ወደ አስተላለፉት መልእክት እንሄዳለን። ወደ ቪዲዮ እንላለን። ሁላችሁን ቪዲዮን ላይክ በማድረግ ጀምሩት። እኔ ደግሞ ኢየሱስ ክርስቶስን ታፍሮበታላችሁ ትሸማቀቁበታላችሁ ብዬ እገባለሁ። ምናልባት አንተ የጠራው ታዋቂ ስለሆነ ሌላ ሰው ሊሆን ይችላል። ኢየሱስ ክርስቶስ ማፈሪያ መሸማቀቂያ ነው። እንኳን እኛ በእርሱ ልናፍር፣ እርሱ በእኛ አላፈረም። ጻድቅ ሆኖ ሳለ ከኃጢአተኞች ጋራ እንጀራ ሲበላ አላፈረም። የነገሥታት ንጉሥ ሆኖ ግል ሲያጥብ አላፈረም። የይሁዳ ግል ሲያጥብ አላፈረም። ቅዱስ ኦኖ ሳለ ዘማዊት የተባለች ሴት ተንበርክጋ በእንባዋ እግሮቹን ስታጥብ በዙሪያዋ የነበሩ ሰዎች እንዴት ትነከዋለች ብለው እጃቸውን በአፋቸው ጭኖ ሲመለከቱ አላፈረም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ያለ አላፈረም አላፈረም፣ ወገኖቼ። እርሱ መላእክት በፊቱ ቆመው ቅዱስ ቅዱስ ቅዱስ እያሉ።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 በእፎይ ዙሪያ አዲስ መረጃ አለ። ይህን ቪዲዮ ለብዙዎች አድርሱት። እንግዲህ መረጃ በሚለዋወጡበት ክፍላቸው ላይ አዲስ ነገር አስቀምጠዋል። እሱ ምንድን ነው? በኋላ ለምግብ ሲነሱ ከየጎረቤታቸው ስልክ ሰብስበው አጠገባቸው ባለው ስልክ ሁላ አዲስም አካውንት ጭምር እየከፈቱ የወንድማችን እፎይ አካውንት አዘግተው እንዲያድሩ ተቀጣጥረዋል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ደግሞ አካውንቱ ላይ ከላይ ቀስት ምልክቷን በመንካት ኮፒሊንግ ደንብ ኮፒሊንግ ማድረግ አለብን። የእፎይ አካውንት አይዘጋም። እንግዲህ በዚህ ቢያቅታቸው በዚህ እያሉ ነው እና ወንድማችን ሲመጣ አካውንቱ አይዘጋም። ኮፒሊንግ አድርጉ። ኦርቶዶክሳን ባለማዕተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች ልጆቻችን ታስረዋል። ይህ የሆነው ባጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ሙስሊሙን ብቻ አይደለም፣ ኦሮሞን ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለ። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላ እና ሻንቅላ ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝን ፕሮቴስታንቶችም ምክንያቱም ትናንት እኮ ታሪክ እኮ አይረሳም እኮ ትላንት እህቶቻችሁን እየደፈሩ የነበሩ አካላቶች ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩ ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚሁ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትውሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ፣ ያንተ መሀል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ፣ በምዕራብ በምስራቅ በሰሜን በደቡብ እንድትመለከቱ እናንተን እንጋብዛችኋለን ዛሬም እፎይ ነኝ እንዴ ጀመር ባለማህተብ ኦሮሞ ወይ ሙስሊም ወይ ዋቄ ፈታ እንዴ? በኦሮሚያ ክልል ውስጥ ባለማህተብ ኦሮሞ የለም። ኦሮሞ ሊሆን የሚችለው ወይ ዋቄ ፈታ ነው ወይ ደግሞ ሙስሊም ነው ያልከኝ፣ ደህና ነህ? አይገርምህም? ኦሮሚያ ክልል ውስጥ ያለ ኦርቶዶክሳዊ ባለማህተብ ያውም ባንዳ አይደለም እኮ። እንደ አቡነ ጴጥሮስ እንደ መገረሳ በጣሳ አለ። ለሀገሩ ለማህተቡ የሚሞት እንደ አቡነ ሚካኤል ዘጎሬ ለሃይማኖቱ ሰማዕትነትን የሚቀበል ጀግና ኦርቶዶክሳዊ

እኛ የምናመልከው የምንሰደድለት በእሳት ዋይ የምንቃጠልለት ጌታ ኢየሱስ ክርስቶስ አለን። የመኖራችን ማረጋገጫ ማን ነው ከተባለ ኢየሱስ የሚለው ስም ነው። እርሱን እያመለክን በዚህ በምድራችን በኦሮሚያ እንኖራለን፣ እንቀጥላለን፣ እንበዛለን። ማንም ደግሞ ሊያጠፋንም አይችልም። ሌላው ደግሞ መናገር የምፈልገው በሁለት በተፈጠረው ነገር ከዚህ የበዛ ሳምንትም የተፈጠረው ነገር በጣም ህዝበ ክርስቲያን በጣም ከልብ ከልብ ከልብ ይቅርታ እንጠይቃለን። በደንብ ከልብ በእመቤታችን ስም ይቅርታ እንጠይቃለን። ምክንያቱም ሰው እንዳያችሁት መግቢያ መውጫ የለም። እኛ እንኳን አይደለም እናንተን ለማስተናገድ አውደ ምሕረት ደርሰን እቃ ቤት ለመግባት የነበረ ፈተና እኛና እግዚአብሔር እናቃለን። በጣም ሰው ካቅም በላይ ስለነበረ መተላለፊያ የለንም፣ መተላለፊያ አላገኘንም። ስለዚህ ለተፈጠረው ነገር በጣም ይቅርታ እንጠይቃለን ከዚህ በኋላ ምክንያቱም የዛለ አሁን ብዙ ሰው አልተስተናገደም በምግብም በምንም ሳናስተናግዳችሁ ነው ሄዳችሁት ምክንያቱም ሰው ካቅም በላይ ስለነበረ አዳራሹ ጋ እንደሆንም መነጋገር መደማመጥ መሰማማት አልቻልንም ከዚህ በኋላ ስትመጡ ህዝበ ክርስቲያን የምነግራችሁ በጉዞ የምትመጡ በተለይ ስትመጡ እንደደረሳችሁ እሁድ እሁድ በተለይ እሁድ እሁድ ካቅም በላይ ሰው ይሆናል ካቅም በላይ ስለዚህ እንደደረሳችሁ ተሳልማችሁ ሰንበት ነው ጸበል እና ጥምቃለን በጠዋት ጀምረን ከዛ በኋላ ጸሎታችሁን ያደርጋችሁ ሰላም ለኪ ደግማችሁ አባቶች በጋራ ኪዳን ያደርሳሉ። ኪዳኑን ተካፍላችሁ ጸሎታ ጸልያችሁ እምነት ካገኛችሁ አገኛችሁ ይዛችሁ ትሄዳለች። ካላገኛችሁ ግን ደጇን መርገጥ በራሱ መድኃኒት ነው። ደጇን በራሱ መርገጡ ለእኛ መድኃኒት ስለሆነ ደጇን ረግጠን ላላስምረው ደጅን አስረግጠ ነው የሚለው የገዳሙ ቃል ኪዳን። ስለዚህ ይህ ሁሉ ቃል ኪዳን ያለበት ቦታ ነውና ስትደርሱ ይሄ አላገኘንም፣ ይሄ አላገኘንም የግል ነገር አታደርጉት። በቃ ይሄ የቤተ ክርስቲያን ጉዳይ ነው። እምነቱ ከገበሬዎች ተሰብስቦ ስለሚሰጥ ሊያልቅ ይችላል። ምክንያቱም እነሱ አስራት መኩራታቸውን ካላስገቡ ከየትም አናመጣምኛ ሊያልቅ ይችላል። ስለዚህ ያ ነገር ስላለ ካገኛችሁ አገኛችሁ፣ ካላገኛችሁ ግን በረከታችሁ እንደ ተሰጠ ተሳልማችሁ መቤታችን ለድጋሚ ለደጅ ሻብቂ ብላችሁ መሄድ ትችላለች። ከዛ ደግሞ ባለፈ ህሮብ ህሮብ ነው፣ ህሮብ ህሮብ ገዳሙ ጉዞ ያዘጋጃል። ስለዚህ ህሮብ ህሮብ መታችሁ ጠዋት ትመጣላችሁ፣ ጸበል ትጠመቃላችሁ፣ የምትፈልጉት እምነቱንም ተወስዱና ከዛ በኋላ ደግሞ ቅዳሴ ያስቀድሳችሁ፣ መንፈሳችሁ ተረጋግቶ ቀስ ብላችሁ ትሄዳላችሁ። ተረጋግታችሁ ማለት ነው፣ መንፈሳችሁ ከእግዚአብሔር ጋር እንዲሆን፣ ህሮብ ህሮብ መታችሁ እንድትባረኩ። በተለይ እሁድ ቅዳሜ ትንሽ ወከባ ቀን ስለሚሆን ሮ ብሮ መታችሁ ደግሞ በተሻለ አቅም ቅዳሴ ያስቀድሳችሁ ጾም ስለሆነ ጾማችሁ እመቤታችንን አመስግናችሁ እናንተም ተባርካችሁ ትሄዳላችሁና ስለዚህ ያን በዛ መልኩ አድርጉ። ሁልጊዜም ጉዞ ባለ ሰዓት ምግብ ሳትበሉ አትሄዱ። በቃ በተሻለ አቅም የበረከት ዳቤ ስለሆነ ቀምሳችሁ ትሄዳላችሁ። ስለዚህ እንደ ግል ነገር አታደርጉትና ምግብ አልበላንም ይሄ ምናምን አትበሉ። ገዳሙ ስለሚያዘጋጀው ገዳሙ ላይ ያለውን ነገር በረከት እንኳን ይዛችሁ ከሄዳችሁ ያመሪያየት ነውና፣ እግዚአብሔር ከሁላችሁም ጋር ይሁን። ሁላችሁ መጣችሁ እንድትባረኩ አማምላኩ ላይ አምላክ በአማላጅነቱ አትለየን። የእግዚአብሔር አምላክ ይቸርነቱ አይለየን። አመሰግናለሁ። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ። የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ስውሯ ማርያም ገዳም ጋር በተያያዘ መልኩ ስለ መንፈሳዊ ጉዞዎች እንግዲህ አንዳንድ ንግግሮች እየመጡ ነው። እንደው ይሄ ንግግር መምጣቱ በጣም ደስ ብሎኛል። ምክንያቱም መንፈሳዊ ጉዞ የሚያዘጋጁ ሰዎች አንደኛ ማንነታቸውን ሁሉም ማናቀ ሰዎች በየቦታው ማስታወቂያ ተለጥፎ የሆነ ስልክ ቁጥርና የገዳሙ ስም ብቻ ይለጠፋል። ማን ያዘጋጀው ቄስ ያዘጋጀው፣ ሼህ ያዘጋጀው፣ ፓስተር ያዘጋጀው፣ ሴት አዘጋጀው፣ ወንድ ያዘጋጀው፣ የሚያምን ያዘጋጀው፣ ማያምንም የሚያዘጋጀው የማይታወቅ ተለጥፎ ያን ስልክ ደውለን እንሄዳለን። እዛ መኪናው ላይ ምን ዓይነት ክህደት ይሰጥ የእውነተኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት ሲሰጥ አይሰጥ የምናውቀው ነገር የለም፣ እና ያ መስተካከል እንዳለበት እየጠቆሙም ይመስለኛል። እዛ ስውራ ማርያም ላይ ያሉ የአስተዳደር ሰራተኞች ወደኛ ጉዞ ሲዘጋጅ በገዳሙ በስተቀር ወይም ደግሞ በጠቀሷት ልጅ፣ ሴት ልጅ አማካኝነት በስተቀር ወደ ጉዞ ማዘጋጀት አይቻልም ያሉት ከዛ አንጻር ይመስለኛል። እኔ እንግዲህ እግዚአብሔር ፈቅዶን በጣም ብዙ ገዳማትን በተለይ ዘጠናዎቹ መጨረሻ ጀምሮ በደብረሄል ቅዱስ ራጉኤል ቤተክርስቲያን ቀጸበራን ሰንበት ትምህርት ቤት በኩል ለአገልግሎት ብዙ ገዳማት ሄደናል። በጣም ብዙ እና በዛው ልክ ብዙ ችግሮችን አይተናል። አንዳንዴም እየተጋበዝንም በግልም ለማገልገል ስንሄድ፣ ብዙ ብዙ ብዙ ነገሮች ታዝበናል፣ አይተናል። እስከ ክህደት ትምህርት ሁሉ ሲሰጥ ሁሉ ገጥሞናል፣ እዛው መኪና ላይ። ሌላው ደግሞ በጣም የሚያሳዝነኝ ነገር በጨረታ አሳቦ አሁን አንዳንድ አዘጋጆች መንፈሳዊ ጉዞ አዘጋጆች ጨረታን ከልክለዋል። ስድድብ ሉ አለ። አንተ ታታቀኝም እኔ ምን የመሰል ሀፍታም ነኝ አንተንም እገዛ አለው ከፈለክ ያለ ሰው ሰምቻለሁ። እኔ መንፈሳዊ ጉዞ ተዘጋጅቶ ማለት እንዲህ ሽምቅቅ እንዳልኩ እና እንደዛ ንደዛ አለ። ከዛ አንጻር ይመስለኛል እነዛ ሰዎች በሌላ መልኩ ግን በደፈናው እንደዚህ ወደ እኛ ገዳማ ስትመጡ እኛ ወዳንልበት ወይም ደግሞ የገዳምን ስም እየጠቀሱ ወደዚህ ገዳም ስትመጡ ከእኛ ውጭ ገዳም ማን ጉዞ ያዘጋጀ ሰው አይመጣም ብሎ ማለትም እጅግ በጣም ነውርም ነው። ምክንያቱም በጣም ሥርዓት ያላቸው መንፈሳዊ ማኅበራት አሉ፣ መንፈሳዊ ጉዞ አዘጋጆች አሉ። የእነሱንም ልብ ነው የምናሳዝነው። ዝም ብሎ እንደ በሞኖፖል የሆነን ጉዞ የሆነን ገዳማት ጉዞ ለሆነ ሰው አካል ወይ ለሆነች ልጅ ወይ ለሆነ ሰው ለሆነ ልጅ ሰጥቶ መቀመጥም አግባብም አይደለም። ይህ ከመንፈሳዊ አንፃር ትንሽ ይጎዳን ይችላል። ሌላው ወደ ገዳማ ስንሄድ እንግዲህ በተሻለ መጠን፣ በነገራችን ላይ መንፈሳዊ ነገር እንደሚሰጡሉ መቀማትም አለ። ያለን የሰጠውን አጥብቀ ጠብቅ፣ መቅረዝ ከአንተ የወሰዳ ነው አይደለም። አንድ ገዳማትን ባርኩ የሰጠን ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ አራት ላይ እንደምናነበው ኢየሱስ ክርስቶስ ወደ ገዳማ ኮሮንቶስ ሄዶ ጾሞ ጸልዮበት ጸልዮ ከእንደገና እርኩሳት መናፍስትን ድል አድርጎ ገዳማትን ለእኛ ባርኮሳት ትሆናል። ከእኔ ተማሩ ብሏል ኢየሱስ ክርስቶስ። ከሱ ከምንማረው ነገር አንዱ ወደ ገዳማት ሂዶ መጸለይን ነውና በተሻለ መጠን ወደ ገዳማት ስንሄድ አስቸጋሪ ተጓዦች መሆን የለብንም። በጣም አስቸጋሪ ተጓዦችም አሉ በጣም እነዛ ደግሞ አጓጓዦች ወይም ጉዞ አዘጋጆችም ደግሞ ይለማመጧቸዋል። እነዚህ ሰዎች በአይኔ በብረቱ ያየሁትን ነው የምነግራችሁ፣ በአይኔ በብረቱ አሁን አሜሪካ ያለ በጣም ሊቅ የሆነ መምህር አለ። እሱ ቆሞ ሲያስተምር የሆነ ጊዜ ላይ አሁን አስቸጋሪ ነው እየጠጡ ምን እያሉ በቃ ሲያስቸግሩ ነው። እንደውም አላስፈላጊ ቃላት ሁሉ ሲናገሩ ነበር። እና እግዚአብሔርም አሁን ጥቆማ እየሰጠ ነው። መንፈሳዊ ጉዞዎቻችንን እናስተካክል፣ አለበለዚያ ይወሰድብናል። ምን ዛቤ ችግር የለበትም፣ ይሰጣል፣ ይነሳል። ስለዚህ ይህን ለማለት ነው። እግዚአብሔር አምላክ መንፈሳዊ ጉዞዎቻችንን ይጠብቅልን። ተግታችሁ መንፈሳዊ ጉዞ የምታዘጋጁ ሰዎችም እግዚአብሔር ይጠብቃችሁ። ሰላማችሁ ብዝት ይበልልን። ደህና ሁኑልኝ። ስለ ስውሯ ማርያም ዝም አንልም። ስለ ስውሯ ማርያም ዝም አንልም። ሁላችንም የበኩላችንን እንወጣለን። ቤተ ክርስቲያናችን የሁላችንም ናት። ሁላችሁም ስለ ስውሯ ማርያም ዝም አንልም። ሴት ልጅ ስርዓተ ቤተክርስቲያን አይደለም። ሊቃውንት ባሉበት፣ ካህናት አባቶቻችን ባሉበት ሴት ልጅ ስርዓተ ቤተክርስቲያን አይደለም። ለገዳሙ እያለች ለራሷ የምታደርገው ይቁም። በተለያየ ጉዞ ማኅበራት ሂዱ። ምእመናን ትክክለኛ ዝም አንልም። መቼ መቼም ዝም ሁላችንም እንግዲህ አይታችኋል። ስለ ስውሯ ማርያም ዝም አንልም፣ እስከ መጨረሻው ድረስ እንታገላለን። አንገታችን ካራ እስከሚገባ ድረስ እንታገላለን። ማንም አይሰማም። ሌባ ቤተክርስቲያናችንን አታስተዳድርም። ስለዚህ ሁላችሁም ተሳተፉ፣ ሁላችሁም ተባበሩን። እስከ መጨረሻው እንሄዳለን። የምናቆመው ጉዳይ አይደለም። እናመሰግናለን። ድሮ የዘራይቆ እመቤት የዋሻዋ ንግስት ለአባ ኤፍሬም ለአባይ አራቆስ የተለመነች እመቤቴ ለሁላችንም ትለመነን። በረከቱን ሁላችንም እየሄድን እንድናፈስ። የውስጥ የገቡትን እመቤቴ ታጽዳ፣ እኛ ደግሞ በበኩላችን ያለንን ስራ ሁላችንም ቢሆን ቤትሽን የገቡትን ዘራፊዎችን ሌባ እምነታቸው በሌላው በኩል የገቡትን ሁላችንም ተባብረን በገሃድ እናውጣቸው፣ ይውጡ። እናመሰግናለን። ሮሚ መሄድ የምትፈልጉ ሰዎች ምእመናን በሙሉ እሷ በምታዘጋጀው የቤተ ክርስቲያን ስላልሆነ እሷ በምታዘጋጀው ጉዞ እንዳትሄዱ። መናሪያ ሄዳችሁ በግሩፕ መሄድ ትችላላችሁ። መኪና ተከራይታችሁ ወይም ደግሞ በግል ሚኒባሶች አሉ አንድ ላይ ተባበሩ። እናንተ በእሷ ጉዞ መኪና የምትሄዱ ከሆነ አንድ ሰው የገደላችሁ እንደሆነ እወቁት። በመኪናው 65 ሰው አለ። 65 ሰው እንደገደላችሁ እወቁት። ለቤተ ክርስቲያን የሚጠቅም ጉዳይ ስላልሆነ ነው። እና መሰግናለሁ። በስውሯ ማርያም ዙሪያ ያለው ውሸቱ እንደቀጠለ ነው። አንዴ ሰምተኑን ዘማሪ ዳዊት የሚባል እውነት ቲክቶክ አሁን እሱ እውነት ለመናገር ክርስቲያኖች የምትረዱት ጉዞ ለምን አላዘጋጅም ሲቀጥል እውነታው እሱ መቤቴን ብሎ ይምላል እ እኔ ክህነትም ካለው እሺ አክብሮ ስርዓተ ቤተክርስቲያናችን ቤተክርስቲያናችን አክብሮ ትላለች ውሸት እኔ ጉዞ አዘጋጅ አይደለሁም አግኝቶኝ አያውቅም ስውሯ ማርያም ነው የምላችሁ፣ እመቤቴን ከነሱ አግኝቶኝ እዚህ ገዳም እንዳትመጣ ብሎ የከለከለኝ አንድም ሰው የለም። ሲቀጥል ደግሞ አሁን አንተ የመጣበት አጀንዳ ገብቶኛል። ዘማሪ ዳዊት ከተባለ እንደዚህ ስሙ ይጠፋል ምናምን ብለ ነው። እኔ ምድራዊ ስሜ ነው ዳዊት የሚለው ምድራዊ ስሜ ነው። የሚጠፋ ስም የለኝም እኔ ክርስቶስ ዋጋ ከፍሎልኛል፣ በቀይ ቀለም በደም ዋጋ ከፍሎልኛል። ስለዚህ የምታጠፈው ስም የለኝም። የበለጠውን እባክህን ተወው፣ ወደ ቤተክርስቲያን ተመለስ። ስውሯ በውሸት አትገለገልም። ላይፍ ላይኑና ደግሞ በደም በደንብ እስኪ ላይቭ ላይ ኑና መልሱልን። ይሄ ቪዲዮ እንዳያችሁ ስልክ 0924828527 ደውሉና ውሸት ከሆነ አዋሩ፣ ኑና መግለጫ ስጡ። እስኪ እናንተ አሁን እንደዚህ ቲክቶክ አውታችሁ ውሸት ነው የምትሉ ሰዎች፣ በነገራችን እባካችሁ፣ በቃ ስርቆት ይብቃ። በቤተ ክርስቲያን አይነገድ። እኔ ደግሞ ዘበን ነው ማልታችሁ፣ ማርያም ነው የምላችሁ ዘበት። እዛም እመጣለሁ በየሳምንቱ፣ ሁሌ እየመጣሁ ነው፣ የቀረሁበት ቀን የለም። እኔ ከስውሩ አደጅ ሁሌ ማለት ነው። እና እባካችሁ እረፉ። የሆነ ህዝቡንም ግራ አታጋቡት። ከኛ ጋር ኑና ተወያዩ። ይሄው ላይቭ ላይ ውሸት ከሆነ ኑና ንገሩን። ኑና ይሄ ነገር ውሸት ነው ብላችሁ አውግዙ። እናንተም ላይቭ ከፍታችሁ ጥሩን እንምጣ። እንኳን እሱ ተርፎ አይደለም ይሄው ከገዳሙ ደውሉልን። ምንድነው እንደ ዱርዬ በላይቭ ምን እናነጋገረው እኛ ዱርዬና እንደ አገልጋዮች ነና ደውሉልኝ። ይሄው ስልክ አስቀምጬላችሁ እኮ ደውሉልኝና ዳዊት ውሸት ነው ተው በሉ። አይደለም ሚዲያ ላይ መታችሁ ይሄ ምስኪኑን ህዝብ ለማሳመን አትጣሩ። ማርያም ነው ብላችሁ እረፉ። በእግዚአብሔር በመቤቴ። ይሄ መጨረሻ መልእክት ነው። ሲጀመር ቀጣይ አልሰራባችሁም፣ እንደዚህ ቪዲዮ አልሰራም። ምክንያቱም በቃ አንድ የኢትዮጵያ ህዝብ ስራችሁን አውቋል። በቃ ይጠነቀቃል። ቀስ በቀስ ራሱን ያውቃል ህዝቡ በቃ።